ትንቢት የራስ ክብር ማስጠበቂያው ነው። የራስ ክብር መጠበቂያ ሁሉም ነገር ለቤተ ክርስቲያን መታነጽ የሚሆን ለቤተ ክርስቲያን አንድነት ካልሆነ ምንም ነገር አይቀርም። ትንቢት ይናገራል። ለማን? ለራሳቸው መከበሪያ። ሰውን ወደ ክርስቶስ ሳይሆን ወደ ራሳቸው ለመሰብሰብ፣ ወደ ራሳቸው ለመሰብሰብ ደጋፊ ለማንጋጋት የሚል ነ በስምህ አጋንንትን አላወጣንም። ታወጣለህ አጋንንትን? ጭ ጭ ጭ ጭ አንተ ራስ ጋኔን ሲለው፣ ጋኔን የሆነ ሰው ጋኔን ያወጣል። ምን አለ ሰይጣን ምን ጨነቀኝ ብሎ ነው። እሱ ወዳጁ ከሆነ ምን ያታግለዋል? እግዚአብሔር ሰው ሰውን እያመለከ ከእግዚአብሔር ጋር ከተጣላለ ሰይጣን ምን ጨነቀ ብሎ ነው የማይወጣው በስም አርያም ሌላ ደማን እንዲ እኛ የምንከተላችሁባቸሁ የምንከተላቸው አባቶች ትክክል ካልሆኑ አጋንንቱ እንዴት ውጣ ሲሉት ይወጣላቸዋል? አዎ ክርስቶስ እኳለ በስሜ አጋንንትን ያወጣሉ፣ ግን ልክ አይደሉም። ስርዓተ ቤተ ክርስቲያንን ከጣሱ፣ ፍኖታ አበውን ካፈረሱ፣ ቤተ ክርስቲያንን ካወቁ፣ ትምህርት ሃይማኖትን ካፋለሱ እነዚህ ሰዎች ምንድን ናቸው? ከስርዓተ መነኮሳት፣ ከስርዓተ ባይታውያን፣ ከስርዓተ ቤተ ክርስቲያን፣ ከስርዓተ ሊቃውንት ከወጡ እነዚህ ሰዎች በጥርሻ ላይ ጊዜ ያውቃል ሞት ሊያነሱ ይችላሉ ሙት ያነሳል። ሙት አንስተው ያሳያል። ሙት አንስተው ካሳዩ አሁን ቢያሳዩት ምን ነው? እንዴት ግን ልክ ካልሆነ ሙት ያነሳቻል፣ ያነሳሉ ብሏል ክርስቶስ። ስላነሱ ግን ከገሃነም አይድኑም። በእግዚአብሔር የሚያሳውቅ ክርስቶስን ማዕከል ተዳድጎ የሚሰራ ስራ ነው እንጂ ጽድቅ የሰራ ሁሉ አይጸድቅ። ክርስቶስን እያሰበ ልጹም ብሎ የጾመ ሁሉ በጾሙ ይጠቀማል ማለት አይደለም። ክርስቶስን እያሰበ የሰጠሁ እንጂ የሰጠ ሁሉ ይጸድቃል ማለት አይደለም። ይሄንን ያደረገ እግዚአብሔር የታወቀ ይሆናል። ወብፍኖቶ ሙሰላ ሀጣን ትጠፍ የኃጢአተኞች መንገድ ትጠፋለች። እቺ ኃጢአተኞች መንገዳቸው ትጠፋለች። አጥ ማለት ያጣማል ማለት ያጣበሉ ያጣ አጥ ማለት ያጣማል ኃጢአት ማለት ማጣት ነው። ማንኛው ነው ያጣ ሰው ኃጢአት በጣም ክፉ ነው። እግዚአብሔርን ያሳጣል። መንግሥት ሰማያትን ያሳጣል። ጉልበት ያሳጣል። አይምሮን ያሳጣል። ራስን ያሳጣል። ወዳጅን ያሳጣል። ጽድቅ ባይልን ሁሉ ዘመድ ያረጋል። ጽድቅ ኃጢአት ደግሞ የቤቱን ቤተሰብ ሁሉ ጠርጎ ባይል ያረገዋል። በአማራ ክፍል እግዚአብሔር ጋር በታረቅ ዕለት ዛፉ ሁሉ ወዳጃችን ይሆናል። እግዚአብሔር ጋር በተጣላን ቀን ደግሞ ወዳጃችን ሁሉ ጠላት ይሆናል። በማናውቀው መንገድ ይሆን። ሰው ወዳጅ ማብዛት ከፈለገ ከእግዚአብሔር ጋር ይታረቅ። ሰው ይዳል አንዳንድ ሰው ይዟ ጠቋ ይላል። የሰው መውደዱ የቀና መንገዱ ይሰጠ ይዘን ኢየሱስ የግርማ ሞገስ የመስተፋቅር ይድገውል ብ የፍቅር ባለት እግዚአብሔር ነው። እግዚአብሔር ጋር ስታረቅ እንኳን አውሬ ይወልቃ ፍጥረት ሁሉ እኛን ማገልገል ይጀም ፍጥረታት በሙሉ ለሰው ያገለግል አላያቸውም ዛሬ ያከበርናቸው የምናከብራቸው አቡነ ገሪማ ያደረጉትን ፍጥረት ሁሉን ያከበራቸው ዛፉ አክብሯቸዋል። ድንጋዩ አክብሯቸዋል። ወይናት አክብራቸዋለች። ስንዴው አክብሯቸዋል። ከግራር ዛፍ ላይ አውጥተው በሬዎችን አውጥተው ከዛፉ ላይ ወቅተው ስንዴ ሰብስበዋል። መሬት አክብራቸዋለች። ማለዳ ዘርተው ለ11 ሰዓት መስዋዕት ስንዴ አድርሳላቸዋል። ወይን ተክለው እለቱን ለሸታት አድርሰዋል። ፍጥረት ሁሉ አከበራቸው። ለምን? እግዚአብሔርን ስላከበሩ። ክርስቲያን ማለዳ ብድግ ብለው ፋሲካ ነው ተብሎ ካህን ማልዶ አይበላምና ቅዳሴ ይኖራል ብሎ እሳቸው ተሰብስበው በያዙበት ዝክር ሲቀበሉ ዝክሩን የበሉ መስለው የተመገቡ ሰው በዚህ ይዘው ነበር ይዘው ሲኖሩ ቅዳሴ የታጎለበት ቦታ ይደርሳል። ቅዳሴ ሲቀደስ በአንድ ሰው ጎደለ። እሳቸው ገብተው ቀደስ ገብተው ሲወጡ በአባ ቀንጠ እንዲሆን በአባምኔቱ አባታችን እስቲን ጠይቃቸው ሲባል እንዲያማ ከሆኑ ድንጋዩም እንጨቱም አብሮ ይሽሽ እንጂ ምን ሰዎቹ ብቻ አሉ። እንዲያ ብሎ ሲናገሩ ድንጋዮችም እንጨቶችም አባ ገሪማ ግሩ መገረም ከን ግሩም አባት ናንተ በእውነት አስደነቅከን ብለው እንጨቶቹና ድንጋዮች ላባ ገሪማ ምስክር ቆሙ። ጓደኞቻቸው በአንድ ላይ ሲነቅፏቸው ዛፎች ለአባ ገሪማ መሰከሩላቸው። ሰው ቢታጣ እግዚአብሔር ላለው ሰው ፍጥረታት ምስክር ይሆናል። ልክ የዲማ ጊዮርጊሱ አቡነ ተክለ አልፋ ባረፉ ጊዜ መቋሚያቸው ሂዳ አባቷችሁ አርፎላችኋልና ኑ ቅበሩ ብላ እንደተናገረች ከባዶ በአት ዘግተው ከሚጸልዩበት ሲያርፉ የገዛ መቋሚያቸው አፋውጥታ አምጥታ መስክራል። እግዚአብሔር ላለው ሰው ፍጥረት ሁሉ ምስክሩ ነው። የሰው ምስክር አያስፈልገው። ዛፉ፣ ደመናው፣ ተራራው ሁሉ ይመሰክራል። ሙሳ ፀሐይ የምታከብራቸው አባቶቻችን ነበር። እግዚአብሔር አላቸዋ። እግዚአብሔር ሲኖራቸው እግዚአብሔር ፍጥረት ሁሉ የነሱ አባ ይስሐቅ አቡነ ገሪማ እየጻፉ በነበረበት ሰዓት ጽሕፈታቸውን ሳይጨርሱ ፀሐይ ስትገባባቸው፣ ፀሐይን ጽሕፈቴን ሳልጨርስ እንዳትገቢ ብለው ገዝተው አቁመዋል። ፀሐይን ጽሑፉት ከሚያውቅ ድረስ ቆማ አከብራቸዋል። ሰው ፍጥረት ሁሉ የሚያከብረው እግዚአብሔርን ሲያከብር ነው። እግዚአብሔርን ያከበረ ሰው ፍጥረት ሁሉ ያከብረዋል። እና የመጀመሪያ የምናጣው ማን ነው? እግዚአብሔር እግዚአብሔር ማጣት ከልቡናችን፣ ከኖሯችን፣ ከቤታችን፣ ከአንደበታችን፣ ከአኗኗራችን

እግዚአብሔር ስታጣ ሁሉ እናጣ እራሳችን እናጣዋል። ጉልበታችን ይከዳል፣ ሁሉ ነገር ገንዘብም ይሄዳል። ገንዘብ ተመያኔ ነው ይላሉ አባቶች። ታዲያ አንዱ ኪስ የዋለው ገንዘብ ነገ ከሌላ አኪስ ሲሆን የገኔ ነኝ አትወሰዱኝ አይ ነኝ ይላል። ሰንሸንጋይ ነው ገንዘብ ሁሉ ይከዳናል። መሬት ትከዳና ፍጥረት ሁሉ ይከዳል። እግዚአብሔር ላለው ሰው ግን ፍጥረት ሁሉ አለ። እግዚአብሔር ነዘን ዘመድ ሁሉ እንድናገኝ እግዚአብሔር ዳ የኃጢአተኞች ጎዳናቸው ሁሉ ምን ተላልቻለሁ ትጠፋለች። የጻድቃን ጎዳና ክርስቶስ ከሆነ ያጣን ጎዳና ማን ነው ሲባሉ አባቶች ያጣን ጎዳና ዲያብሎ ዲያብሎስ ዲያብሎስ ነው ዲያብሎስ። ይዞ ጠፍ ዲያብሎስ ኃጢአት ሆነው እንደ እሳት ናቸው። እሳት አጥፍቶ ይጠፋል ይባል፣ አጥፍቶ ይጠፋል ማለት ነው። ያቀረብነትን ገለባ ለብልቦ ለብልቦ ይበላና መጨረሻ ላይ የሚበላው ሲያጣ ራሱ ይጠፋል። ገለባውን አጥፍቶ መጨረሻ ላይ ይጠፋል። ኃጢያትና ዲያብሎስ አጥፍተው ማጥፋት ነው። ከተቆፈረ ገደ ጉድጓድ፣ ከተፈተለ ገመድ፣ ከነደሰ እሳት አድርሳ ኃጢአት ሳትያ ሰውየውን ታሰዛለች ኃጢአት። ስለዚህ ትጠፋለች ያለ ለዚህ ነው። ኃጢያት ትጣፍጥህና በመከራው ጊዜ አትገኝም፣ አብረሃት ትቆም ምን ማለት ነው? ኃጢያቱን ስንሰራው የነበረው የአይምሮ ጣይል ለሀጢያቱ ፍዳ በምንቀበልበት ጊዜ አይኖርም እና የሀጢያተኞች መንገዳቸው ትጠፋለች ማለት፣ ስሜታቸው አይምሯቸው ያን ጊዜ የለም፣ ጀግንነታቸው የለም። በዚህ ነው ተመልከቱ። አሚሃ ያረምሙ ነባቢያን፣ ይነዲዩ ብዑላን ይላል አትማቴዎስ በቅዳሴ ያን ጊዜ ተናጋሪዎች ፀጥ ይላሉ። እንደዚዳ ባለጸጎች ካለፉበት ካለለፉበት አንዳች ነገር በእጃቸው ተንጠልጥሎ አይገኝም። ሰምድነው ኃጢአት ሲያሰራ የነበረው ወይም ጀግነትን እውቀትን አይምሮ ያን ጊዜ ጥሎ ይሸሻል። ሰው ብቻውን፣ እርቃቱን፣ ያለ አጃቢ ኃጢአቱን፣ ይሸፍንበት ከነበረው አስመሳይነት ተላቆ እርቃነ ነፍሱን፣ እርቃነ ስጋውን፣ እርቃነ አይምሮውን ይዞ በማይምር ህዋት በእግዚአብሔር ፊት እንደተሰጣ ስጦ ተገልጦ ይቆማል። ያን ጊዜ ማንም ይሸፍንለት ዘንድ አይቻለውም። ዛሬ ብርዱ ይሸፍንለታል፣ ሰዎች ይሸፍኑለታል፣ ቃሉ ይሸፍንለታል፣ ንግግሩ ይሸፍንለታል፣ ገንዘቡ ይሸፍንለታል ይሸፍንለት ዘንድ አይቻለው አመት ገብ ምድር ማይፀምታ ዋመይታ አደህም እሞለታ እናት ልጇ በማትሆንበት ቀን ምድር እንኳን የሸሸገችውን አጽም አውጥታ በምትመልስበት ቀን ምንተ የሀብ ሰብ የዛ ለነፍሱ ሰው ለነፍሱ ምን ትዛ በሰጠ ነበረ ይዛለት ጠበቃ ይቆመለት ዘንድ ጽድቅን አድኖ በሰራት ነበር ብሎ እንደተናገረ ማለት ነው። ኃጢአተኞች ጎዳናቸው ክፋታቸው ይጠፋል። ትልቅ አንድ የቤተክርስቲያን አባት ይላል፣ የእግዚአብሔርን ቸርነት ተመልከቱ ይልና፣ የኃጢአተኞች መንገድ ትጠፋለች አለ እንጂ ኃጢአተኞች ይጠፋሉ አላለ። ያችሁ የኃጢአተኞች መንገድ ትጠፋለች። ወፍኖቶ መስተ ለኃጥኣን ትጠፍ ነው ያለ እንጂ ኃጥኣን ስ ይጠፍ አላለም። ምክንያቱም በዚህም እግዚአብሔር የንስሐ ብር ሲሰጥ ነው። ክፋት ጠፍቶ ክፎች መዳን ምናል። እድፍ ጠርቶ ያደፈ ሰው እንደሚቀጥለው ሁሉ፣ እሾ ተነቅሎ በሽተኛው ድኖ እንደሚቀጥለው ሁሉ ኃጢአት እድፍ ነው።